የጨረታ ማስታወቂያ የአዲስ አበባ ከተማ አስተዳደር በአራት ኪሎ ሳር ቤትና ሾላ ገበያ አካባቢ ያስገነባቸውን ፕላዛዎች ውስጥ የሚገኙ ለቢሮ፣ ለካፍቴሪያና ለሱቅ የሚያገለግሉ የንግድ ቤቶችን እንዲሁም መጋዘኖችን በጨረታ አወዳድሮ በክራይ ማስተላለፍ ይፈልጋል። እነዚህ በዘመናዊ ሁኔታ የተገነቡና የደህንነት ቴክኖሎጂ የተገጠመላቸው ፕላዛዎች ውስጥ የተገነቡና ለተለያዩ አገልግሎት የሚውሉ በልዩ ዲዛይንና ውበት የተገነቡ የንግድ ሱቆችንና መጋዘኖችን ጨምሮ ለካፍቴሪያ፣ ለቢሮ የሚያገለግሉ የንግድ ቤቶችን በጨረታ አሸንፈው በኪራይ ይረከቡ። የጨረታ ሰነዱን በኦንላይን በአዲስ ሐውስቢድ ዶት ጆቪ ዶት ኢት የማይመለስ ብር 700 በቴሌ ብር በመክፈል አሊያም በአዲስ አበባ ዲዛይንና ግንባታ ስራዎች ቢሮ ወይም በቤቶች ልማት አስተዳደር ቢሮ ወይም የአዲስ አበባ አስተዳደር ስር ባሉ በሁሉም ክፍለ ከተማዎች ዲዛይንና ግንባታ ስራዎች ጽህፈት ቤቶች በአካል በመገኘት ከግንቦት አራት እስከ ግንቦት 25 ቀን 2017 ዓ ም ድረስ ዘውትር በስራ ሰዓት ከሰኞ እስከ አርብ እንዲሁም ቅዳሜ ከጠዋቱ አንድ ሰዓት እስከ ምሽቱ አንድ ሰዓት ተኩልና እሁድ ከጠዋቱ አንድ ሰዓት እስከ ስድስት ሰዓት ተኩል መግዛት ይችላሉ። ጨረታው የሚከፈትበት ጊዜ በውስጥ ማስታወቂያ የሚገለጽ ይሆናል። መስሪያ ቤቱ የተሻለ አማራጭ ካገኘ ጨረታውን በሙሉ ወይም በከፊል የመሰረዝ መብቱ በሕግ የተጠበቀ ነው። ለበለጠ መረጃ በ0111 54 12 17 ላይ ይደውሉልን። የአዲስ አበባ ዲዛይን ግንባታ ስራዎች ቢሮና የአዲስ አበባ ከተማ ቤቶች ልማት አስተዳደር ቢ